ፊልሙ ሲጀምር አንድ ወፍራም ሰውዬ ከቀጭን ባለቤቱ ጋር ሆነው ልጃቸውን ኮንስታንቲንን ሲያጫወቱት ነው። በእጃቸውም ኮንስታንቲንን እያወዛወዙት እንዳለ ባለቤትየው አንድ ፎጣ ሰማይ ላይ ሲንሳፈፍ ታያለች። ድንገት የመሬት ስበት ይቆማል። ከወፍራሙ ሰውዬ በስተቀር ሁሉም ነገር መንሳፈፍ ይጀምራል። ባለቤቱና ልጁም መንሳፈፍ ይጀምራሉ። ወፍራሙ ሰውዬ ልጁን ይይዛል። የልጁ እጅ ደግሞ በእናቱ ይያዛል። ነገር ግን እናትየው የስንብት ፊት ታሳይና የልጇን እጅ ለቃ ወደ ላይ ትንሳፍፋለች። ወፍራሙም ሰውዬ በሚያየው ነገር ማመን ከብዶት ሚስቱ ወደ ላይ ቀስ በቀስ ስትወጣ ያያታል። በከባድ ትንፋሽ ከህልሙ ይነቃል። ይህም ክስተት የኮንስታንቲን አባት ከ20 ዓመት በፊት የገጠመው ነበር። የዓለም መሬት ስበትና የጨረቃ ቅርጽ መቀየር በአሜሪካው መንኩራኩራ አድጋ መሆኑን እናያለን። በአደጋውም ምክንያት ዓለም ላይ ከ120 ኪሎ ግራም በታች የሚመዝን ማንኛውም ነገር ወደ ሰማይ ይንሳፈፋል። በቀጣይ የጨረቃዋ ቅርጽ እንዴት እንደተቀየረ እናያለን። ኮንስታንቲንና አባቱ ኪችን ውስጥ ቁርስ እየበሉ ነበር። ጠረጴዛው በብሎን ከመሬቱ ጋር ታስሯል። የስበት መለኪያም ሁሉንም ነገር ለመቆጣጠር ተቀምጧል። ቲቪ ላይም አንድ ዜና አቅራቢ አደጋው ከደረሰ ዛሬ 20 ዓመቱ እንደሆነ ይናገርና በአደጋው ለሞቱትም ሰዎች ለአንድ ደቂቃ የህሊና ጸሎት እንዲደረግላቸው ይናገራል። ድንገት ከባድ ድምጽ ቤት ውስጥ ይሰማና አባትና ልጅን ያስደነግጣቸው። ወዲያውም ሳህኖቹና ምግቦቹ መንሳፈፍ ይጀምራሉ። ኮንስታንቲንም ጠረጴዛውን በመያዝ ላለመንሳፈፍ ይሞክራል። ምንም ያህል ቢጥርም የጨበጠውን ይለቀውና ወደ ጣራው ይንሳፍፋል። የኮንስታንቲን አባትም ፊውዙን ይረግመውና ወደ ስበት ማሽኑ ሄዶ ለኮንስታንቲን ሊያበረው እንደሆነ ይነግረዋል። ኮንስታንቲንም አይኑን ይጨፍንና ለመውደቅ ይዘጋጃል። ማሽኑንም ያበራዋል። አባትየውም ጭንቅላቱን በእጁ ይሸፍናል። ጣራውም ላይ ተንሳፎ የነበሩት እቃዎች መውደቅ ይጀምራሉ። ኮንስታንቲንም በህመሙ ምክንያት ማልቀስ ይጀምራል። አባትየውም የባለቤቱን ፎቶ መልሶ ግድግዳ ላይ ያስቀምጠዋል። በኋላም የኮንስታንቲን አባት ኪሎውን ሲለካ ከ120 ትንሽ ብቻ እንደሚበልጥ ያያል። ከ120 ኪሎም ወርዶ እንደ ልጁ ጥቅመ ቢስ እንዳይሆን መጨነቅ ይጀምራል። አንድ ሳጥንም ከፍቶ 20 ኪሎ ግራም የሚመዝን የብረት ኳስ ቦርሳ ውስጥ ይከታል። ለልጁ ወደ ስራ እንደሚሄድ ይነግረውና ይወጣል። ኮንስታንቲንም ክብደቱ ትንሽ ስለሆነ ቤት ውስጥ ነው የሚቀመጠው። የማጉያ መነጽር የሚይዝና በመስታወቱ በኩል ማየት ይጀምራል። አንድ ወታደር የሚንሳፈፍ ቦርሳ ይዞ ያያል። በቀጣይ ደግሞ አባቱ ከሁለቱ ወፍራም ሴቶች ጋር ሲያወራ ያያል። በሌላኛው አፓርታማ አንዲት ሴት የሙዚቃ መሳሪያ መሬት ላለ ሰውዬ ስትወረውር ያያል። ነገር ግን ተመልሶ ወደ እሷ ይሳፈፋል። ቤት ውስጥ በመሆኑ ይሰላችና መውጣትም ስለማይችል ውጪ እንዳለ እንዲመስለው ትልቅ ጥላ ይዘረጋና ቲቪው ላይ ደግሞ የባህር ዳርቻ ድምፅ ያለው ካሴት ይከፍታል። ሎሽንና መነጽሩንም ያደርግና ጋደም ይላል። በኋላም ኮንስታንቲን የመኪና ክላክ ሲሰማና ወደ መስታወቱ ይጠጋል። ቆንጆና ወፍራም ሴት ከመኪናው ትወርዳለች። ኮንስታንቲንም በማዋጊዋ መነጽሩ በሚያያት ጊዜ ጸጉሯን ትፈተዋለች። እግሯን መንሳፈፍ ይጀምርና በእጇ ሰላም ትለዋለች። ኮንስታንቲንም ከተወለደ ጀምሮ ከሴት ጋር ስላልተዋወቀ ማፈር ይጀምራል። ልብሱንም ይለባብስና ወረቀት ላይ ሰላምታ ጽፎ ለእሷ ለማሳየት መስኮቱ ጋር ይቆማል። ነገር ግን ያፍርና ይመለሳል። አባቱ ከስራ ከተመለሰ በኋላ ኮንስታንቲን የሰራውን ምግብ ለአባቱ ያቀርብለታል። በነጋታው አባቱ ወደ ስራ ከመሄዱ በፊት ክብደቱን ይለካል። ወደ 120 ኪሎግራም በመጠጋቱ መጨነቅ ይጀምራል። ኮንስታንቲን ተኝቶ እንዳለ ድንገት አንድ መጽሔት ወድቆ ያየና ያነሰዋል። መጽሔቱ ላይ በጤነኛ መልኩ መወፈር የሚል ርዕስ ያነባል። የበርገሩ ማስታወቂያ ላይም ትንሽ ምግብ በመብላት 120 ኪሎ ግራም መግባት እንደሚቻል ያነባል። ማስታወቂያውም ካሳመነው በኋላ ኮንስታንቲን በብዛት የሚቆጠሩ በርገሮችን ያዛል። ትንሽ ከበላም በኋላ ክብደቱን ይለካል ከስልሳ በላይ በመሆኑም ደስታ ይሰማዋል። በዛው ሰዓትም የመኪናውን ክላክስ ሲሰማና ወረቀት ላይ ስሙን ጽፎ የሚወዳት ሴት በምታልፍበት ጊዜ ወረቀቱን ያሳያታል። ልጅቷም ታየውና በእጇ ሰላምታ ትሰጠዋለች። ከዚህም ትልቅ የፍቅር ስሜት በኋላ በርገሩን ለመብላት እያቃተው ቢመጣም መብላቱን ይቀጥላል። መዋጥ እየከበደውም እንደ ምንም በርገሮቹን ይጨርሳቸዋል። እንደ ጨረሰውም ሰውነቱ መጨናነቅ ይጀምራል። የኮንስታንቲን አባትም ስልክ ይደወልለትና ልጁ የምግብ መመረዝ እንደገጠመው ይነግረዋል። በፍጥነትም ወደ ቤት ይሄዳል። እንደደረሰም ኮንስታንቲንን አሞት አልጋ ላይ ተኝቶ ያገኘዋል። በንጋታው አባቱ ለስራ እንደወጣ ፍሪጅ ላይ መልእክት ያስቀምጥለታል። ኮንስታንቲንም ክብደቱን ሲለካው ከ50 በታች ሆኖ በማየቱ በጣም ይበሳጫል። ልብሱ ውስጥም ትራስ ይከትና ለልጅቷ አንድ ነገር ለመጻፍ ይቀመጣል። ውጪ ላይም ልጅቷ የኮንስታንቲን ክፍል ላይ ብታይም ሳይወጣ ይቀራል። በህይወቱም ተማሮ ኮንስታንቲን ወደ ውጪ ለመውጣት ይሞክራል። ከፍሪጅ ጋም ራሱን ያስርና ወደ ውጪ ለመውጣት መግፋት ይጀምራል። ሊወጣ ሲዘጋጀም አባቱ ከስራ ይመለሳል። ኮንስታንቲንም እዛው ፍሪጅ ላይ እንዳለ አባቱ ፍሪጁን ወደ ቦታው ይገፈዋል። በመቀጠልም አባትየው ሁሉንም ከባድ ዕቃዎች ለጥንቃቄ ወደ አንድ ክፍል ይወስዳቸዋል። ኮንስታንቲንም ለልጅቷ ፍቅሩን መግለጽ ባለመቻሉ ይናደዳል። አባቱ ወደ ክፍሉ ሲመጣ ሁሉም ነገር ተቀዳዶና ተበላሽቶ መሬት ላይ እንደተጣለ ያያል። ወደ ክፍሉ ይመለስና አንድ ጫማ መስራት ይጀምራል። ከስራውን በኋላ እንቅልፍ ወስደውና በህልሙ ልጁ የእሱን እጅ ለቆ ወደ ሰማይ ሲንሳፈፍ ያይና በድንጋጤ ነ እንደ ነቃም የባለቤቱ ፎቶዎችና ሌሎች እቃዎችም ጣራ ላይ ተንሳፎ ያያቸዋል። የሰራቸው ጫማዎች ግን ሳይንሳፈፉ እንደቀሩ ያያል። ከከፍታ ላይም ሲለቃቸው ወደ መሬት እንደሚወድቁ ያያል። የስበት ማሽኑንም ሲያበራው ጣራው ላይ የነበረው ዕቃ በሙሉ ወደ መሬት ይወድቃል። በነጋታው ቁርስ ላይ አባቱ ጫማዎቹን ጠረጴዛ ላይ ያስቀምጠዋል። ኮንስታንቲንም ጫማውን ያደርግና ብረት የያዘ ቦርሳ ያዝላል። የስበት ማሽኑንም ያጠፋዋል። ኮንስታንቲን ባለመንሳፈፉም ሁለቱም ይደሰታሉ። ኮንስታንቲንም ለመጀመሪያ ጊዜ ወደ ውጭ ይወጣል። አባቱም መስታወቱ ጋር ቆሞ ይመለከተዋል። ቀጣይ ወዳለውም አፓርታማ ይሄድና የሚያፈቅራት ሴት እሱን ማየት ትጀምራለች። ያለችበትም አፓርታማ ምድሩ ላይ ይደርስና እሷን ያያታል። ድንገት አባቱ እንዳያደርገው እየነገረው ኮንስታንቲን የጫማውን ስበት ያጠፈዋል። ኮንስታንቲንም ቦርሳውን የወረወረውና ከልብሱ ስርት ራሱን ያወጣል። አይኑን ይጨፍንና ወደ ሰማይ መንሳፈፍ ይቀጥላል። ድንገት የአንድ ሰው እጅ ትከሻውን ይዘውና ከዚህ በላይ እንዳይንሳፈፍ ያደርገዋል። ኮንስታንቲንም ፈገግ ይልና ከሚወዳት ልጅ ጋር መታየት ይጀምራል። ይህንንም ካየ በኋላ የኮንስታንቲን አባት የባለቤቱን ፎቶ እያየ ፈገግ ይላል። ፊልሙ ሲያልቅም አደጋው ሲፈጠር የነበረው አስትሮናውት ሬዲዮ ላይ ቀርቦ ይቅርታ ይጠይቅና ዓለም ላይ የፈጠሩትም አደጋ መቼም ሊቀረፍ እንደማይችል ይናገራል።